እንዴት አድራችኋል ተመልካቾች! የአዲስ ቀን የጠዋት ገበያ ተጀምሯል። መቅደስ እንዳለ መረጃዎቹን እነግራችኋለሁ አብራችሁኑ ነው። ዲጂታል ኢትዮጵያን እውን ለማድረግ በየዘርፉ በቴክኖሎጂ ብቁ የሆነ ሰው የሰው ኃይል መፍጠር ይግድ ይላል። ለዚህ የሰው ኃይል ግንባታ ደግሞ የአምስት ሚሊዮን ኮደርስ ስልጠና በዋና መሳሪያነት እያገለገለ ይገኛል። ባልደረባችን አገርነሽ አየለኝ በኢኖቬሽንና ቴክኖሎጂ ሚኒስቴር መሪነት እየተካሄደ የሚገኘውን የስልጠና ፕሮጀክት ያለበትን ሁኔታ ምን ይመስላል በሚል ያዘጋጀችውን ዘገባ አብረን እንከታተል። በዲጂታል ኢትዮጵያ 2025 ላለፉት አምስት ዓመታት ለዲጂታል ኢኮኖሚ ግንባታ ወሳኝ የሆኑ እንደ ዲጂታል ክፍያ፣ ዲጂታል መታወቂያ፣ የኦንላይን ንግድና መሰል አስቻይ መሰረተ ልማቶችን በተለይ ደግሞ ዲጂታል ኢኮኖሚውን የሚያሳልጡ የሕግና ቁጥጥር ማዕቀፎች እንዲኖሩ ሲሰራ ቆይቷል። ዲጂታል ኢኮኖሚ 2025 ስትራቴጂ በኢትዮጵያ ትርጉም ያለው የዲጂታል ኢኮኖሚ ለመገንባት በዘርፉ ብቁ የሆነ የሰለጠነ የሰው ኃይል ዋነኛ ግብአት መሆኑን ያስቀምጣል። ለዚህም በርካታ ስራዎች እየተሰሩ የቆዩ ሲሆን ሲሆን የ5 ሚሊዮን ኮደርስ ኢኒሽቲቭ ከነዚህ መካከል በዋነኝነት ይጠቀሳል። ስልጠናውን ለመውሰድ የኢንፎርሜሽን ቴክኖሎጂ ወይም የአይቲ የትምህርት ዝግጅት ዋነኛ መስፈርት አለመሆኑን የሚያነሳው ጌታሰው አበበ ስልጠናውን ካጠናቀቀበት ማግስት ጀምሮ ችግር ፈች ሲስተሞችን በማልማት ላይ እንደሚገኝ ይናገራል። ከኮምፒውተር ሳይንስ ባክግራውንድ ውጭ የሆነ ብዙ ሰው ሲስተም ያለማ ሲስተም ዲቨሎፕ አድርጎ የሰጠ ሰው አለ። ስለዚህ ይሄ ማለት እንግዲህ የግዴታ ባክግራውንዲሽ ኮምፒውተር መሆን የለበትም። ባክግራውንዲሽ ኮምፒውተር ሲሆን ምናልባት ነገሮችን በቀላሉ ፕሮሰስ ለማድረግ ለሁሉም ነገር አዲስ ያለመሆን ነገር ሊሆን ይችላል። ነገር ግን እንደ ዋና ፒላር ግን የሚወሰድ አይደለም። የግንባታ ፍቃድ የሰርቲፊኬሽን ሲስተሙን አንድ ሰው የተባለለትን የተፈቀደለትን ብቻ ስራ እንዲሰራ አብሮ ኪዋርኮድ ያለው በኋላ እዚያ ጋር ግንባታው ላይ ከተለጠፈው በኋላ ማንኛውም ሰው እስካን ሲያደርገው ትክክለኛ ከተቋሙ የወጣ እንደሆነ በፎርጊድ ያልተሰራ መሆኑን የሚያረጋግጥ አሁንም ለግንባታ ፍቃድ ሰርተን ሰጠን ማለት ነው። ለፕላን ኮሚሽንም በተመሳሳይ ሰጥተናል። የኢንፎርሜሽንና ቴክኖሎጂ ሚኒስትር ከፍተኛ አማካሪ አብዮት ባዩ ዲጂታል ኢኮኖሚውን የሚጠቀመውም የሚያንቀሳቅሰውም ሰው እንደመሆኑ ብቁ የሰው ኃይል ማፍራት አስፈላጊ መሆኑን ይገልጻሉ። አንድ ሰው በአናጺነት ይሰማራ፣ በአርት ዘርፍ ይሰማራ በመካኒካል ኢንጂነሪንግ ዘርፍ ይሰማራ ወይም ከብት በማርባት ይሰማራ፣ መሰረታዊ የዲጂታል እውቀት ያስፈልገዋል። ለምን? አንደኛ የዲጂታል እውቀት ያለው ሰው መረጃዎችን በቀላሉ ያገኛል። ሁለተኛ አዳዲስ ኢኖቬሽኖችን በቀላሉ አዶፕት ያደርጋል። ሶስተኛ ገበያዎችን ይፈጥራል፣ አዳዲስ ገበያዎችን። አዳዲስ ገበያዎች አሁን ሊፈጠሩ የሚችሉ በአካባቢያችን ብቻ ሳይሆን ኦንላይንም ጭምር ነው። የዲጂታል እውቀት ያለው ሰው ከአካባቢው ብቻ ሳይሆን በዓለም ላይ ያሉትን ገበያዎች ሁሉ አክሰስ ማድረግ ይችላል ማለት ነው። ሶ እነዚህን በዚህ በፋይፍ ሚሊዮን ኮደርስ ፕሮግራም የሚሰማሩ ልጆች በአይሲቲው ፊልድ ብቻ ሳይሆን በየትኛውም የስራ ዘርፍ ውጤታማ እንዲሆኑ ያስችላቸዋል። በዲጂታል ኢኮኖሚ ውስጥ በነቃ ሁኔታ እንዲሳተፉ ያደርጋቸዋል ተብሎ ይታመናል ማለት ነው። አሁን ላይ የፋይፍ ሚሊዮን ኮደርስ ስልጠናን እየተከታተሉ ያሉ ሰልጣኞች ቁጥር ኢኒሽቲቭን ለማሳካት የተያዘው ግብ እንደሚሳካ ማሳያ መሆኑንም አማካሪው አንስተዋል። ፕላትፎርሙ ቀለል ባለ ሁኔታ አብዛኛውን ሰው በሚያሳትፍ ሁኔታና ስቴት ኦፍ ዛርት ወይም አሁን የሚፈለገው አሁን ያለው የእውቀት ደረጃ ምን ያህል ምን እንደሆነ የሚያስገነዝብና ሁሉንም የሚያሳትፍ ነው። እስከ ዛሬዋ ቀን ድረስ እንግዲህ ከ800 ሺህ በላይ ተመዝጋቢዎች አሉ። ከዛ ውስጥ ከ270 ሺህ ገደማ ትምህርቱን አጠናቀው ሰርቲፊኬት አግኝተዋል። ከተመዘገቡት 42 ፐርሰንቱ ትምህርቱን እያጠናቀቁ ይገኛሉ ማለት ነው። በዓለም አቀፍ ስታንዳርድ ስናየው ጀምሮ የመጨረስ ሁኔታዎቹ በጥሩ ሁኔታ እየሄዱ ናቸው ማለት ነው። ዓለም እየደረሰችበት ካለው ዲጂታል ስርዓት መነጠል እንደማይቻል የሚያነሱ ሰልጣኞች አገልግሎት ሰጭና አገልግሎት ተቀባይ በተመሳሳይ የዲጂታል ክህሎት ስለሚያስፈልጋቸው ለዘርፉ ግንባታ ሁሉም የድርሻውን ሊወጣ ይገባል ይላሉ። ይህ የ አምስት ሚሊዮን ኮደርስ ስልጠና በመላው ሀገሪቱ ለሚገኙ ወጣቶች አዲስ የስራ እድል ይዞ የመጣ ፕሮጀክት ነው። በስራ ላይ ሆነው ስልጠናውን እየተከታተሉ የተከታተሉ በርካቶች ስልጠናው በ ተሰማሩ በት የስራ ዘርፍ ተጨማሪ ክህሎት እንዲያዳብሩ ያዳብሩ እንዳ ገዛቸው ሲገልጹ ይደመጣሉ። ከነዚህ የስልጠና ስልጠና ተጠቃሚዎች መካከል የአንዱን ተሞክሮ ደግሞ ከራሱ አንደበት እስኪ እንከታተል። ስሜ ፍረዝግ ይባላለሁ። የትምህርት ገጀ የኤንቫሮንመንት ክላይሜት ቼንጅ ነው። ከዚህ ከስማርት ከስማርት ኤንቫሮንመንት ጋር ተያይዞ እንደ ጥናትና ምርምር ኤክስፐርት ሆኜ ነው የማገለግለው። 5 ሚሊዮን ኮደርስ አናውንስ ሲደረግ ኦንላይን ስልጠና እንደሆኑ አንደርስታንድ ስላደረግን እነዛ ስልጠናዎችም ሞር ከስራችን ጋር የሚሄዱ የሚሄዱ የከዚህ ከስማርት ሲቲ ጋር ከዚህ ከስማርት ከዲጂታላይዜሽን ጋር የሚሄዱ የቴክኖሎጂ ስልጠናዎች ስለሆኑ እዛ ጆይን አደረግን። ለኔ ይጠቅመኛል የሚላቸውን ከስራዬ ጋር ይሄዳል የሚላቸውን ፕላስ ደግሞ ለፐርሰናል ዴቨሎፕመንት ይጠቅማሉ ብዬ ማሰባቸውን ስልጠናዎች ነው የወሰድኩት። የአንዱ የዳታ ሳይንስ የፋንዳሜንታል ዳታ ሳይንስ ነው። እነዛ ደግሞ ዳታ እንዴት ኢንኮድ ማድረግ እንዳለብሽ፣ ዳታ እንዴት አናላይዝ ማድረግ እንዳለብሽ፣ ዳታ እንዴት ፕሬዘንት ማድረግ እንዳለብሽ ያው ነውሃው ይኖርሻል፣ አንደርስታንዲንግ ይኖርሻል። ፕራክቲካል የሆነ ስልጠና ነው የሚሰጡት ሞር ለመረዳትም ኢዚ የሆነ ስልጠና ነው የሚሰጡት። እነዛ የሚገኙ እውቀቶች ደግሞ ፕራክቲካሊ ከጥናትና ምርምር በሚደረጉ በዳታ ኮሌክሽን፣ በዳታ አናሊሲስ፣ በዳታ ፕሬዘንቴሽን ይጠቅመናል፣ እንደ ጥናትና ምርምር ማለት ነው። አንዱ ቻለንጅ ምንድን ነው? ያው ስልጠናውን አይጠቅምም የማለት አቅሎ የማለት ነገሮች የማየት ነገሮች አሉ። ነገር ግን ዝም ብለ በተግባር ስታዩ ወደ ስልጠናው ስትገቢ ግን ጀስት ስልጠናው ጠቃሚ ሆነው ታገኘዋለሽ ፕላስ ደግሞ አይጠቅመኝም ያልሹ ከስልጠና በኋላ ነው የምታውቂው። አንድ ነገር ይጠቅመኛል አይጠቅመኝም ማለት የምትችው ከስልጠና በኋላ ነው። እነኚህ ስልጠናዎች የራሳቸው እንትን አላቸው። መስራት የምችባቸው የራሱ የሆነ እንትኖች አሉ ኤሪያዎች አሉ። ዘሴም እንደ ስልጠናዎቹ እንደ እነኚህ ስልጠና ሌሎች ስልጠናዎችን መምጣት የምችሉበትን በጥናት ይህን ዘርፍ የሚመለከተው የሚመለካታቸው አካላት የኛም ቢሮው ሊሆን ይችላል ሌሎችም ተቀናጅተው ምን አይነት ስልጠናዎች ነው ለዜጎቹ የሚያስፈልጋቸው፣ ለየትኛው ክፍል ምን አይነት ስልጠና፣ ለየትኛው ክፍል ምን አይነት ስልጠና ሚለውን ካታጎራይ ተደርጎ ተጠንቶ አሁን ካለው በተሻለ ሰፋ ባለ መልኩ አክሰሱ የሚገኝበት ፕላስ ደግሞ ከሰለጠኑ በኋላ እነኚህ ስልጠናዎች ለየትኛው ስራ ይጠቅማሉ፣ ምን አይነት ስራ ከውጭ አለም ኢንቴግሬት ማድረግ እንችላለን። በሀገር ውስጥም የተለያዩ ካምፓኒዎች አሉ። የትኛው ስልጠና ከየትኛው የዲጂታል ሲስተም ጋር እንዲገናኝ ለየትኛው ማህበረሰብ ምን መስራት ይችላል የሚለውን ነገር በስፋት የሚሄድበት ጥሩ ይመስለኛል። አሁን አሁን በመንግስትም ሆነ በግል ተቋማት በርካታ ስራዎች ወደ ዲጂታል አሰራር እየተቀየሩ ይገኛሉ። ከዚህ በተጨማሪ ዲጂታል ቴክኖሎጂን በመጠቀም በማህበረሰብ ውስጥ ያሉ ክፍተቶችን የሚሞሉ ተቋማትም በወጣቶች እየተቋቋሙ እንመለከታለን። መሰል ተቋማትን ከመሰረቱ ወጣቶች መካከል ያንዱን ተሞክሮ ከራስ አንደበት አብረን እንከታተል። ይሄ ልባላለሁ የአፍሪወርክ መስራችና ማርኬቲንግ ሊድ ነኝ። አፍሪወርክ የተመሰረተው ከዛሬ ሰባት ዓመት በፊት ነው በ2018 በፈረንጆች። የተመሰረተበት ምክንያት ለነበረን እኔና ጓደኞች አንድ ላይ የነበረን ማርኬቲንግ ኤጀንሲ በሱ ፍሪላንሰሮች ፍለጋ ነበረ። ግን ፍሪላንሰሮች ኢዝሊ የዛኔ አይገኝም ነበረ፣ ወይ በሰዎችን በመጠየቅ ነው ካልሆነ ደግሞ ሶሻል ሚዲያ ላይ ፖስት በማድረግ ነበረ። እሱን ኦርጋናይዝ ለምን አናደርግም ብለን ነበረ የተጀመረው። በእሱ ጀምረን ግሩፕ ክሬት አደረግን። በዛ ሰዓት ቴሌግራም በደንብ እየተስፋፋ ነበር ኢትዮጵያ ውስጥ እሱ ላይ ተመስርተን ነው የጀመርነው። ግን እኛ ጋር የነበረው ፍላጎት ሌሎችም ጋር ስለነበረ እሱን እያሳደግነው መጣ። ብዙ ሰዎችም ይጠቀሙት ፈለጉ። ስራ መፈለግ በፊት የነበረው ለምሳሌ ወረቀት ይዞ ከአንድ ቢሮ ወደ ሌላ ቢሮ መዞሩ ብዙ አድካሚ የነበረ ስራ ነው። አሁን ግን ዲጂታል በሆነ መንገድ ኢዝሊ ሲቪያቸውን አስገብተው ብዙ ኦፖርቹኒቲዎችን ማግኘት ይችላሉ። ከዛ በተጨማሪ ደግሞ ብዙ ተደራሽነትም ይኖረዋል። ለምሳሌ አንድ ሰው ከክፍለ ሀገር ሆኖ ሪሞት ስራዎችን መስራት ይችላል። በበፊቱ መንገድ ግን ቢሆን ሲቪውን ሜቢ መጥቶ ኦፊስ ድረስ ማስገባት ይኖርበታል፣ እና እሱ በዚህ ዲጂታል በሆነ መንገድ ፋሲሊቴት ተደርጓል ብዬ አስባለሁ። ፕላትፎርሞቹ ዋነኛው ተደራሽነት ላይ ነው ቤዝ የሚያደርገው። ሰዎችን ያሉበት ኤኒዌር መድረስ እንፈልጋለን። ስለዚህ በፒሲው ላይ የሚጠቀም ከሆነ ዌቡን ሞር ሊጠቀመው ይችላል። አንድ ሰው ደግሞ ሜይቢ ትራቭል እያደረገም ሊሆን ይችላል። ታክሲ ውስጥም ቁጭ ብሎ አፕላይ እያደረገም ስራ የተለያዩ ኦፖርቹኒቲዎችን ሊያገኝ ይችላል እና ሰው በሚመቸው መንገድ አፕሮች ማድረግ ይችላል። ፕላትፎርሙ ሁሉም ቦታ ላይ ያለን ለሰው በሚመች ሁኔታ እንዴት ነው የሚሰራው የሚለው ስራ ፖስት ሲደረግ እኛ ጋር መጀመሪያ ሰሚት ያደርጋሉ። ካምፓኒ ከሆነ ሬጂስተር ማድረግ ይኖርባቸዋል። ግለሰቦችም ከሆነ እንደዛው ዋንስ እሱን ካደረጉ በኋላ የሚፈልጉትን ስራ ፖስት ያደርጋሉ እኛ ጋ ያለው ቲም ደግሞ እሱን ሪቪው አድርጎ ስራው ብቁ ነው ወይ ለሰው የሚሆን ነው ወይ ምንም አይነት ስህተቶች የሚሉትም የሚለውን እንዳለ ኮንፈርም ካደረግም በኋላ ወደ ፕላትፎርሙ አፕሮቭ ይደረጋል ን ለብዙ ሰዎች ይደርሳል የአፕላይ ማድረግ የሚፈልጉት ሰዎች ደግሞ እዛ ላይ ሲቪያቸውን በማስገባት መወዳደር ይችላሉ ለወጣቱ አንደኛው መንገድ ብዬ ማስበው እነሱ ጋር ያለውን ችግር ምንድን ነው መጀመሪያ ላይ ማሰብ፣ እሱ ችግር ደግሞ ብዙ ሰዎች ጋር ካለ እንዴት መፍታት እችላለሁ በሚለው መጀመር እንችላለን። እና ዋንስ ያ ችግር ብዙ ሰዎች ጋር እንዳለ ካወቅም በኋላ እንዴት ሶልቭ እናደርገው፣ ለሰው ደግሞ እንዴት በቀላል በሆነ መንገድ ማድረስ እንችላለን የሚለውን ማሰብ ይኖርባቸዋል። እሱ እንደ ኢንተርፕነርሽፕን ብለን ልንጠራው እንችላለን። ከራስ ችግር ተነስቶ ሌላ ሰው ጋም ካለ እሱን ሶልቭ ለማድረግ መሞከር እዚህ ኦልሞስት ቲማችን እስከ 30 ይደርሳል። ያለው የተለያዩ ዲፓርትመንቶች አሉ። ዴቨሎፕመንት ቲም አለ፣ ማርኬቲንግ ቲም አለ፣ ሴልስ አለ፣ ከስተመር ሰፖርት አለ። ስልክ ሲደወል ቼክ የሚያደርጉ ሰው፣ ለምሳሌ አሁን አጠቃቀሙ ትንሽ ካስቸገረው ደውለው እንዴት ነው ሲለን፣ እሱንም ጋይድ እያደረግናቸው የሚቀጥሩበት አለ። ዴቨሎፕመንት ቲሙ ደግሞ ፕሮዳክቱ ማንኛውም አይነት ኮሜንቶች የሚመጡት እነሱ እየተቀበልንና ፊቸራችንን ደግሞ እያሰብን እሱ ላይ ዴቨሎፕ እናደርጋለን። አንዳንዴ ከስራ ፈላጊዎች በኩል ሜይ ቢ ብዙ ቦታዎች ሜይ ቢ አፕላይ ከማድረግ ፍራስትሬሽን ሊፈጠር ይችላልና፣ ግን ከቀጣሪዎች በኩል ደግሞ ብዙ የሚደርሰን ስቲል አሁንም ኳሊፋይድ የሆነና ጥሩ የሆነ ሰው ፍላጎት ወይም ዲማንድ ስቲል ብዙ ነው ያለውና እሱን ታሳቢ በማድረግ ከስራ ፈላጊዎች በኩል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 ተመልካቾች የአዲስ ቀን የጠዋት ገበያ አብቅቷል። መቅደስ እንዳለ ነኝ። መልካም ቀን ይሆንላችሁ።